በአማራ ክልል ፖሊስ ኮሚሽን እየተሰሩ ያሉ የለውጥ ስራዎች ፖሊስ በሕዝብ ላይ የሚኖረውን ታማኝነት እንዲያሳድግ የሚያደርግ ነው ሲሉ የክልሉ ፖሊስ ኮሚሽን ኮሚሽነር ጀኔራል ዘላለም መንግስቴ የተናገሩ። እየተተገበረ ያለው የፖሊስ አደረጃጀትም ፖሊስ ገለልተኛ ሆኖ ሙያውን እንዲወጣ የሚያስችል ነውም ተብሏል። የአማራ ክልል ፖሊስ ኮሚሽን የክልሉ ፖሊስ ከፍተኛ አመራሮችና የዞን ፖሊስ መምሪያ አዛዦች በተገኙበት በሚተገበሩት የለውጥ ስራዎችና በቀጣይ የመቶ ቀን እቅዶች ላይ ውይይት አካሂደዋል። ጌታቸው ስንታየው ተጨማሪ ያለው ለአንድ ሀገር ህልውና ከሚያስፈልጉት መሰረታዊ ተቋማት መካከል የጸጥታ ዘርፍ ወሳኙና የአንበሳውን ድርሻ የሚወስድ ነው። ከእነዚህ ተቋማት መካከል ደግሞ ፖሊስ አንዱ ነው። ፖሊስ ህግን ለማስከበር የዜጎችን ደህንነት፣ ጤናና ንብረት ለማስጠበቅ የሚሰራ ነው። ፖሊስ ከህዝብ ጋር በመሆን የህግ የበላይነትን ለማስከበር ወንጀል ከመፈጸሙ በፊት በጥናትና ምርምር ከአዝማሚያ ትንተናና ከህዝብ አስተያየት በመነሳት ሊፈጸሙ የሚችሉ ወንጀሎችን በማምከን የቅድመ መከላከል ስራን ይሰራል። ፖሊስ ለክልሉ ብሎም ለሀገሩ ዘላቂ ሰላም መሰረት የሚጥል የዜጎች መሰረታዊ ሰብአዊ መብቶች እንዲከበሩና ህዝቦች በፖሊስ ላይ የሚያነሷቸውን ቅሬታዎች በመፍታትና የማያቋረጥ ቋሚ የአሰራር ስርዓትና ያደረጃጀት ለውጥ በማድረግ ህዝብን በታማኝነት ማገልገል ይገባዋል። ከቅርብ ጊዜ ሞዲ ግን የአባላት አመላመል ጥራት መጓደልን ጨምሮ በተለያዩ ምክንያቶች ሳቢያ ህብረተሰቡ በፖሊስ ላይ ያለው አመኔታ እንዲቀንስ አድርጎታል። በዚህም የአማራ ክልል ፖሊስ ኮሚሽን በህዝቡ ውስጥ የነበረውን ጥርጣሬ ለማስቀረት ከተጠርነት ጀምሮ ያደረጃጀት ለውጥን ያካተት ስራ እየሰራ ይገኛል። በፖሊስ ስነ ምግባር ውስጥ እጅግ በጣም አስፈላጊ ጉዳይ መልካምና ሐቀኛ ምግባርን መላበስ ነው። ምክንያቱም የፖሊስ ቁልፍ ተግባርም ሐቀኛ ሰው አክባሪና፣ እምነት የሚጣልበት የደህንነት አካል በመሆኑ ነው። የተጀመረውን የለውጥ ሥራ ተግባራዊ ለማድረግም የአማራ ክልል ፖሊስ ኮሚሽን ከሰሞኑ ከዞር ፖሊስ አዛዦች፣ ከሚመለከታቸው አካላት ጋር ውይይት አካሄዶ ነበር። እየተሠሩ ያሉ የለውጥ ሥራዎች በሕዝብ ይነሱ የነበሩ ችግሮችን የሚፈቱ ናቸው ያሉት በውይይቱ ላይ የተሳተፉት የአዊ ብሔረሰብ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ሱባለ መኮንን ለውጡ ቀበሌ ድረስ ሊወርድ ይገባል ይላሉ። በሁሉም ዞኖች ያሉ የፖሊስ ተቋማት እስከ ወረዳ ድረስ የራሳቸው የሆነ ዲዛይን ያላቸው ተቋማት ወይም ግንባታዎች ቢሮዎች ሊኖሯቸው ይገባሉ ብዬ አስባለሁ። በፖሊስ ኮሚሽን የሚዲያና ሕዝብ ግንኙነት ዋና መምሪያ ኃላፊ ረዳት ኮሚሽነር ክንዱ ወንዴ በክልሉ ፖሊስ ኮሚሽን እየተሠሩ ያሉ የለውጥ ሥራዎች ፖሊስን ወደ ነበረበት ከፍታና በሕዝብ ላይ የሚኖረውን አመኔታ የሚያሳድግ ስለመሆኑ ያነሳሉ። ቅድሚያ የኅብረተሰቡን ሰላምና ደህንነት ሊያረጋግጥ የሚችል አመራር አባል የምንፈጥርበት መዋቅር መሆኑን ዛሬ በማጠቃላይ ደረጃ እየታየበት ስለሆነ አመራሩ አባሉ ተግባብቶበታል። ለውጥ ለአንድ ተቋም ወሳኝ ነው የሚሉት የአማራ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ኮማንደር አያልነት ተስፋዬ ተቋሙ በራሱ ተጠሪነቱ ለርዕሰ መስተዳደር መሆኑ ነፃና ገለልተኛ ሆኖ ለመስራት ጉልህ ድርሻ አለው ነው ያሉት። ይህ ተቋም ከምንም ነጻ የሆነ ገለልተኛ የሆነ ተቋም መሆን አለበት። ላለፉት አመታት አንዱ የተቋሙ ችግር ይሄ ነው። ይህን ደግሞ መፍታት አለብን ብለን በክልሉ መንግስት ድጋፍ ሙሉ ድጋፍ ሙሉ ፍላጎት በተቋሙ ተነሳሽነት ወደዚህ ስራ ገብተናል። የፖሊስ ቁልፍ ተግባርም ሀቀኛ ሰው አክባሪና እምነት የሚጣልበት ነው ያሉት የአማራ ክልል ፖሊስ ኮሚሽን ኮሚሽነር ጄኔራል ዘላለም መንግሥቴ ከዚህ የሚጣረሱ በጎጥ በሌብነት በፖለቲካና ሃይማኖት ሰበብ የሚሰሩ የፖሊስ አካላት ላይ አስተማሪ እርምጃ እንደሚወስዱም ነው ያረጋገጡት። የሕዝብ ሀብትና ገንዘብ የሚመጠምጥ የዚህን ምስኪን ሰራዊት ደምና ላብ የሚበላ እዚህ ቤት ቦታ አይኖረውም። እዚህ ቤት እዚህ ፖሊስ ኮሚሽን አያድርም፣ የጊዜ ጉዳይ ካሉ፣ ሁለተኛው ጎጠኝነት፣ ሰፈርተኝነት፣ መንደርተኝነት ፖሊስ ብሔር የለውም ነው የምንለው። የወጣንበት ማህበረሰብ አለን፣ ግን ቃለ መሀላ ወስደን ማሰልጠኛ ሄደን ቃለ መሐላ እጃችንን አንስተን ለሕዝብ ለአማራ ሕዝብ ለኢትዮጵያ ሕዝብም እንደየ ስራው ቃል እንገባለን። በዛው ልክ አገልግሎት እንሰጣለን ነው። የፖሊስ የወታደር ዲሲፕሊን የሚያዘውን ነገር ተከትለን እንፈጽማል። ፖሊስ እንደ ተቋም በዋናነት ሁለት ተልእኮች አሉ ሲሆን፣ እነዚህም ወንጀል ከመፈጸሙ በፊት መከላከልና ከተፈጸመ በኋላ ምርመራ ማካሄድ ናቸው። እነዚህን ተግባራት ለመፈጸም ደግሞ በሥነ ምግባር የታነጸ ፖሊስ መገንባት ለነገ የሚባል ጉዳይ አይደለም።